ትናንት ሉዓላዊነት እንዳይቆረስ ሰንደቅ ዓላማ ከከፍታ እንዳትወርድ ስለ ሀገር ፍቅር ስለ ትውልድ ክብር ተብሎ መተካ የሌላት ሕይወት መስዋዕት ተደርጋለች። ዛሬም በደምና አጥንት የሉዓላዊነት ቅጥሯ የታጠረም በመስዋዕትነት የከበረች ሀገርን የተረከበው ትውልድም የኢትዮጵያን ጉዞ ወደ ከፍታ ለማድረስ የዘመናት የይቻላል ምልክት የሆነውን ታላቁ የኢትዮጵያ ሕዳሴ ግድብ ከዳር በማድረስ የዚህ ዘመን አርበኛን ማፍራት ተችሏል ያሉት የኢፌዴሪ ፕሬዚዳንት ታዬ አጽቀ ሥላሴ ዓላማችን የታሪክ መዘክር ብቻ ሳይሆን በፍጣን እድገት ላይ ላለችው ኢትዮጵያ ድል አብሳሪና የጉዟችን ህያው ምስክር መሆኑንም ይገልጣል። ይህ የኢትዮጵያ ጉዞ በምኞት ላይ የተመሰረተ ሳይሆን ዓለምን ጨምሮ ሁሉም በሚያየው በሚዳስሰውና በሚመሰክርላቸው አገራዊ ስኬቶች የተደገፈ ነው። የዚህ ብስራት መቅረዝና ከፍታ የዘመናት ህልማችን የነበረው የታላቁ ኢትዮጵያ ህዳሴ ግድብ ግንባታ ተጠናቆ የሀገራችንን የኃይል አቅርቦት በማረጋገጥ የእኛም ሆነ የጎረቤቶቻችን የኢንዱስትሪዎቻችን የደም ስር መሆኑ ነው። ኢትዮጵያ የምጣኔ ሀብት ብርታትን ማጠናከር የአሁን ዘመን አርበኝነት በማድረግ በዓለም መድረክ ስሟን በገናናነት የሚያስነሱ የእድገት ግስጋሴዋን የሚያፋጥኑ ታላላቅ ሀገራዊ ፕሮጀክቶችን እውን ለማድረግ ጉዞዋን እያቀላጠፈች እንደምትገኝም ተነስቷል። የእድገት ጉዟችን ቀጣይ ምዕራፍ ኢኮኖሚያዊ ብርታታችንን ሙሉ በሙሉ ማረጋገጥ ነው። ለዚህም የግብርና ምርታማነታችንን በማሳደግ የምግብ ሉዓላዊነታችንን ለማረጋገጥ የተጀመረው ግዙፍ የማዳበሪያ ፋብሪካ ግንባታ በፍጥነት እየተሰራ ይገኛል። የተፈጥሮ ጋዝ ሀብታችን በመጠቀም ለኢንዱስትሪ ግብዓትና ለኃይል ማመንጨት መዋላችን ለኢኮኖሚያችን አዲስ የኃይል ምንጭ በመሆን የእድገትና የብልጽግናችን ጉዞ ያፋጥነዋል። እነዚህ ግዙፍ ሀገራዊ ፕሮጀክቶች ሲጠናቀቁ ለወጣቶቻችን ሰፊ የስራ እድልን ከመፍጠራቸውም በላይ የከፍታ ዘመናችን የማይናወጡ መሰረት ሆነው ይቀጥላሉ። ሰንደቅ ዓላማችን የውስጥና የውጭ ጠላቶቻችን ሊሰብሩት የማይችሉት የህብረብያዊ አንድነታችንና የሉዓላዊነታችን ምሽግ ነው። ዓለም አቀፍ ተጽዕኖ ፈጣሪነታችን የምናሳይበት የማንሰራራት ጉዞ አርማችን ነው። የኢትዮጵያን ከፍታ ከሚያረጋግጡት አንዱ የሆነውን ባህር በር የመጠቀምና የማግኘት መብቷን በቀጠናው የጋራ ተጠቃሚነትን ባማከለ በሰላማዊና ዲፕሎማሲያዊ መንገድ ለመጠቀም ትሰራለች ነው ያሉት ፕሬዝዳንት ታዬ አጽቀሥላሴም ሉዓላዊነታችን የሚከበረውም በጠንካራ አንድነትና በበለጸገ ኢኮኖሚ ላይ ስንቆም ነው። በመሆኑም በቀጠናው የጋራ ተጠቃሚነትና ትብብር ላይ የተመሰረተውን ፍትሐዊ የባህር በር የመጠቀምና የማግኘት መብታችንን በሰላማዊና ዲፕሎማሲያዊ እንዲሁም በሰጥቶ መቀበል መንገድ ማስከበራችን የሚቀጥል ይሆናል። ሀገር የጀመረችው የእድገት ጎዳና ከስኬት ይወዳጅ ዘንድ ሁሉም በተሰማራበት መስክ የበኩሉን አስተዋጽኦ እንዲያበረክትም ጥሪ አቅርበዋል።